ሰላም ሰላም፣ ውድ አድማጮቻችን፣ ይሄ ያያ ስፖርት ነው። በአዳዲስ የስፖርታዊ መረጃዎች ተመልሰን መጠናል። አርሰናልን የሚመለከቱ ናቸው። ባለፉት 24 ሰዓት አርሰናልን የሚመለከቱ ምን ምን አዲስ ነገሮች ወጡ ብለን ስናይ ደግሞ ዝውውር መስኮቱ ላይ እንግዲህ የሚታዩት አንዱ የዙቢመንዲ ዝውውር ነው። የተጠናቀቀ ነው፣ በዚህ ሳምንት ይፋ ይሆናል ተብሎ ይጠበቃል። ነገር ግን እዚህ ጋር መነሳት የሚጠበቅበት ቶማስ ፓርቴ ነው። ውድ አድማቻችን፣ የቶማስ ፓርቴ ጉዳይ ይህ ሳምንት በጣም ወሳኝ ሳምንት ነው። ቶማስ ፓርቴ በቀጥታ አርቴታን የሚያናገር ይ ይሆናል። አርሰናሎች ከአርቴታ ጋር ተነጋግሮ ሀሳቡ እንደሚለውጥ እየጠበቁ ይገኛሉ። ነገር ግን አርሰናል ምን ያክል ከዚህ ተጫዋች ላይ አርቴታን አናግሮም ቢሆን ደሞዙን ለውጦች ወይም ማሻሻያዎችን ማድረግ ፍላጎት የላቸውም። አርሰናሎች ይህን የማድረግ የተለየ ፍላጎት የላቸው። ነገር ግን አርቴታ የሚወያዩት በምን ጉዳይ ነው ብትሉ የዙቢሜንዲ እንዲመጣት ተከትሎ የመጫወቻ ጊዜ እንደሚያጥረው ወይስ ምን አይነት ሁኔታዎች እንደሚፈጠሩ ማይክል አርቴታ ፓርቴ ማሳመን ይጠበቅበታል። አርሰናል ያቀረበለት ኮንትራት አሁንም ጠረጴዛው ላይ ነው። ነገር ግን ፓርቴ ሙሉ በሙሉ ጥያቄውን ውድቅ እንዳደረገው የሚታወቅ ነው። የቱርክ የቀረቡት እንግዲህ ጋላተሰራይ ና እንዲሁም ደግሞ ፌነር ባያቼ ሁለቱም የራሳቸውን የሚሉትን ጥያቄ ያቀርበው። አሁን ችግሩ የሆነው ምንድን ነው? አርሰናሎች ይህንን ተጫዋች ማቆየት ይፈልጋሉ። ነገር ግን ለፓርቴ አሁን ከሚከፈለው ደግሞ ሰዎች የመክፈል ምንም አይነት ፍላጎት የላቸውም። ስለዚህ ይህ ድርድር እንግዲህ አሁን ባለው መረጃ መሰረት አንዳንድ ገጾች ላይ አርሰናል ፓርቲን የማቆየት እድሉ አስር ፐርሰንት ብቻ ነው። ነገር ግን እንግዲህ ማይክል አርቴታ ይህንን ተጫዋች አሳምኖ ቡድኑ ውስጥ የሚያቆየው ከሆነ ለአርሰናሎች በተለይ በጣም ቅድሚያ የሚሰጠው ሀሳብ ነው። ምክንያቱም ማርቲን ዙቢሜንዲ ከስፔን ላሊጋ መጥቶ በቀጥታ የአርሰናል ቋሚ አሰላለፍ ውስጥ መግባት የለበትም። በተለይ ቶማስ ፓርቲ ለዙቢሜንዲ መሸጋገሪያ አመታትን የሚያግዝ ይሆናል ብዬ አስባለሁ። ለምሳሌ ሮድሪና ፈርናንዲኖ ጥሩ ፐርፎርማንስ እንዳያችሁት፣ ሮድሪ በመጣበት አመት በእንግሊዝ ፕሪሚየር ሊግ በጣም የተቸገረባቸው ጊዜያቶች ነበሩ። ስለዚህ ዙቢሜንዲ እስኪለምድ ድረስ የሚቀጥሉትን ሁለት አመታቶች አትሊስት ሃምሳ ሃምሳ ፐርሰንት ሁለቱም እየተጫወቱ የሚቀጥሉ ቢሆኑ እና ከዛ በኋላ ግን ዙቢሜንዲ አርሰናል ዋና የአማካኝ መስመር ተጫዋቹ ነው ቢቀጥል ለአርሰናል ውጤታማነት የሚያስፈልግ ነው የሚሆነው። ከዛ ውጭ ቶማስ ፓርቲ ጉዳት ታሪኩም ስላለ ከእድሜም ጋር ተያይዞ እረፍቶችን እንዲወስድ ማይክል አርቴታ ቢሰጠው የሚያስብል ነው። በውድድር አመቱ ላይ ጥሩ ብቃቱን ያሳየ የምታውቁት ነው። ውድ አድማጮቻችን በእናንተ እይታ ስለ ቶማስ ፓርቲ ምን ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። አርሰናሎች የሱን ተተኪም ፍላጎት እንዳላቸው ይታወቃል። ሉሽያኗ ጎሜ አንዱ ነው። እንግዲህ ዝውውሩ ይደረጋል ወይ ቶማስ ፓርቲ በዚህ ሳምንት ውሳኔ የሚጠበቅ ነው የሚሆነው። ምን ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ይህ ያያ ስፖርት ነው። ሌክቸር ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእ ላይክ፣ ሼር፣ ኮሚንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ እያግዘናል። ሁለተኛው መረጃችን የሚሆነው እንግዲህ የኬፓን የሚመለከት ነው። ኬፓ እንግዲህ በአርሰናል እይታ ውስጥ እንደሆነ ከአርሰናል አምስት ሚሊዮን ዩሮን ለመክፈል ሙሉ በሙሉ ስምምነት ላይ እንደደረሱና በዚህ ሳምንት የአርሰናል የስብስቡ አካል ይሆናል። በጣም በአርሰናል በጣም በጥሩ ዝውውር የፈጸሙት ይህንን ነው። እንዴት ካላችሁ አንደኛ ዴቪድ ራያን በትሬኒንግ ወይም በስልጠና ማዕከሉ ላይ በደንብ ፑሽ ማድረግ የሚችል ጥሩ ብቃት ያለው ተጫዋች ነው። ስለዚህ አርሰናል በኤፍኤ ካፕ እንዲሁም ደግሞ አንዳንድ በቻምፒዮንስ ሊግ ጨዋታዎች ላይ ዴቪድ ራያን ጠንካራ ተፎካካሪ አድርጎ ኢነኬፒነ ከዚህ ከሁለቱን በማፎካከል የተሻ የተሻለ ብቃትን እንዲያወጡ የሚያግዝ ይሆናል ብዬ አስባለሁ። ከዛ ውጭ ዴቪድ ራያ በፔናልቲ በኩል ትንሽ ድክመቶች ይታዩበታልና አርሰናሎች በተቸገሩባቸው ጊዜያቶች ኬፓ ፔናልቲዎችን በማስቀረት ደግሞ በጣም ጥሩ ክህሎት ያለው ግብ ጠባቂ ነው እና ሊያሰልፉት የሚችሉበት እድል ይኖራል ብዬ አስባለሁ። ሌላኛው እንግዲህ በአርሰናል ሲፈለግ የነበረው ኬናን ይልዝ በክለቦች የዓለም ዋንጫ ምርጥ ብቃቱን እያሳየ ይገኛል። የ19 ዓመቱ ተጫዋች በኔ እይታ በጣም ኳስ ሲይዝ እንዴት እንደሚያስደስቱ ውድ አድማጮቻችን፣ በዘመናዊ እግር ኳስ ውስጥ በጣም ፍጥነት፣ ጉልበት በበዛበት እግር ባስ ውስጥ እንደዚህ አይነት የኳስ ክህሎት ያላቸው በተለይ አዳዲሶቹ የቱርክ ተጫዋቾች አርዳጉለርና ጉለር እና እንደ ኬናን የልዝ አይነት ተጫዋቾች በጣም አስደሳች ናቸው። አርሰናል መቶ ሚሊዮን ዩሮ በላይ መክፈል ይጠበቅበታል። ይህ ዝውውር ጁቬንቱስን መልቀቅ አይፈልግም ትንሽ አስቸጋሪ ሊሆንበት ይችላሉ። ነገር ግን ድርድሮቹ የሚጠበቁ ነው የሚሆኑ በውድድር አመቱ ላይ ዘጠኝ ጎሎችና ሰባት አሲስቶችን ያደረገ በተለይ ለአርሰናል ቢመጣ የግራ መስመሩን አማካይ መስመር ላይም በአስር ቁጥር ሚና መጫወት ስለሚችል ከሳጥን ውጭ የሚመታቸው ሹቶች በጣም አስገራሚ የሆኑ ተጫዋች ነው። እንግዲህ አርሰናሎች ጥረትን እያደረጉ ይገኛሉ። አርሰናል እንግዲህ ጥሩ እድሎችና ጥሩ ዕጣ ፈንታዎቹን ከፊቱ የመጡለት ይገኛሉ። ያም ማነው ነው ካላችሁኝ፣ ሮድሪጎን በሚመለከት ነው። ሮድሪጎን በሚመለከት ሮድሪጎ እንዲሁም ደግሞ ሪያል ማድሪድ አንድ ተጫዋችን የመልቀቅ ፍላጎት አላቸው። በተጫዋቾች ብዛት ምክንያት የመልበሻ ክፍሉ እንዲረበሽ አይፈልጉም እና በተለይ ሮድሪጎ የማስወጣት ፍላጎት አላቸው። እንግዲህ በሚያሳዝን ሁኔታ ኪሊያን ምባፔ በሌለበት ጨዋታ እንደ አጥቂ መስመር ተጫዋች አልተጠቀሙት። ነገር ግን ሮድሪጎ ጃቪ አሎንሶ ከመጣ በኋላ ብዙ ድልን የማግኘት ፍላጎት ነበረው። ነገር ግን ሪያል ማድሪዶች ይህንን ተጫዋች በመልቀቅ እንግዲህ ለሌሎች ተጫዋቾች ቦታ እንዲለቅ ለአርዳ ጉለር፣ ለፍራንኮ ማስታንቱኖ ድል ተሰጥቶ ያለበለዚያ ደግሞ ሌሎች ተጫዋቾችን ማምጣትና መመልመል እንዲችሉ የሚያስፈልግ ነው የሚሆነው። ያ እንግዲህ ጥሩ ለውጦችን ያመጣል ብሎ ያስባሉ አርሰናሎች። እንግዲህ ማርቲኔሊን በሚመለከት እንደምታውቁት ነው የማርቲኔሊ እና የባየር ሙኒክ ዝርዝሮች ከአርሰናል እና ባየር ሙኒክ ተመሳሳይ ፍላጎት ያላቸው ተጫዋቾች ውስጥ አሉ። አንዱ ኒኮ ዊሊያምስ ነበር። ሁለቱንም ከርቶ ወደ ባርሴሎና ሂዷል። ባርኮላ አሁን በሁለቱም ቡድኖች ይፈልጋል። አርሰናልም የመጀመሪያ ያለውን ጥያቄ ስለ ባርኮላ አጣርቷል። ነገር ግን ፓሪስ ሴን ጀርመን ደህና ገንዘብ ያለው ቡድን ነውና፣ የኳተር ባለሀብቶቹ ከዚህ ዝውውር ላይ የሚወጡ ይሆናል። ሌላኛው ራፋኤል ሊያወኖ ጀርሚ ጊተንስንም ያስባሉ። ጊተንስ ወደ ቼልሲ የሚሄዱ ነገር ሰፊ ነው። ስለዚህ አርሰናልን ከ50 እስከ 60 ሚሊዮን ፓውንድ ብናቀርብ ማርቲኔሊን ይሰጠናል ብለው ያስባሉ። እንግዲህ ድርድሮቹ የሚጠበቁ ነው የሚሆኑት። አርሰናል ደፍላጎቱ ነው ማድረግ የሚችለው ማርቲኔሊን አለመልቀቅም ይችላል። ምክንያቱም ያለው ቀሪ ኮንትራት የሶስት ዓመት ኮንትራት ነውና አርሰናል ከፍተኛ የሆነ ድርሻውን መያዝ የሚችል ነው። በውድድር ዓመቱ ሰባት ጎል ጎልና ሁለት አሲስቶችን ማድረግ ይችሏል። እንግዲህ ሚኬል አርቴታ የማርቲኔሊ ከፍተኛ የሆነ አድናቂ እንደሆነ ታውቃላችሁ። ስለዚህ ውሳኔ የሚጠበቁ ነው የሚሆኑት። አርሰናሎች ሮድሪጎን በሚመለከት ግን ያቀረቡለት ፕሮጀክቱን እንዲቀበል ለማሳመን ብዙ ጥረቶችን እያደረጉ ይገኛሉ። አንደኛ የግራውን መስመር በኃላፊነት የእሱ ቋሚ ተሰላፊ እንዲሆን ወደ ሳጥን መግባት እንዲችል የመከላከሉን ሌሎች ተጫዋቾች ሽፋን ያደርገውለት እሱ በሚፈልገው ቦታዎች ላይ እንዲጫወት ለማድረግ ያስባሉ። የሚጠይቀውን ደሞዝ የመክፈል ፍላጎት አላቸው። በሪያል ማድሪድ በጠየቀው ክፍያ ላይም አርሰናሎች የመክፈል ፍላጎት አላቸው። ስለዚህ እነዚህ ሁሉ ማሟላት የሚችሉ ከሆነ የተጫዋቹ ውሳኔ ብቻ ነው የሚጠበቀው። ሌሎች የእንግሊዝ ፕሪሚየር ሊግ ጥያቄ ቢያቀርቡ እንደ አርሰናል ግን የመጫወቻ ጊዜን የሚያገኝበት ቡድን የለም። አርሰናል የግራ መስመር ተጫዋችን ያስባል እና የተሻለ ፐርፎርማንስ የሚያሳይበት ቡድን ነው ብሎ ያምናል። ስለዚህ የመምጣት እድል ሊኖረው ይችላል። ሌላኛው እንግዲህ ቤንጃሚን ሴስኮ እና ቪክቶር ዮከሬስ የተለመደው እንግዲህ በየለቱ አፕዴት የምናደርጋችሁ የተለያዩ መረጃዎች የምናደርሳችሁ ነው። ከሴስኮ ዝውውር እንግዲህ እንደ ዘጋርዲያን እና እንዲሁም ደግሞ እንደሚዘገባ ከሆነ አርሰናሎች አሁን ሙሉ በሙሉ እየራቁ ይገኛሉ። አንደኛ ዋጋው በአስር ሚሊዮን ዩሮ ከክለቡ ጋር መስማማት አልቻሉም። ሁለተኛ የተጫዋቹ ደሞዝ፣ ሶስተኛ የመልቀቂያ አንቀጽ ይፈልጋል አርሰናል በአርሰናል ቀረማምዶ ወደ ሌሎች ቡድኖች መጫወት ነው የሚያስበው ስለዚህ አርሰናል በዚህ ደስተኛ አይደለም። ይህንን ተጫዋች እንግዲህ የመልቀቅና አርሰናሎች ወደ ቪክቶር ዮኮሬስ የመመለስ እድላቸው ሰፊ ሆኗል። እንግዲህ በአርሰናል በዚህ ሳምንት የመጀመሪያ ጥያቄ ያሉትን ለቪክቶር ዮኮሬስ ያቀርባሉ ተብሎ ይጠበቃል። አርሰናሎች በዚህ ዝውውር ላይ እንግዲህ ጠንካራ ላይ ያለ እንቅስቃሴ ያደርጋሉ ተብሎ ይጠበቃል። ቪክቶር ዮኮሬስ የሚጠይቀውን የደሞዝ ሁኔታ ችግር አይደለም። ኮሬስ ለአካባቢው ላሉ ሰዎች ራሱ ወደ አርሰናል መዘዋወር እንደሚፈልግ አርሰናልን ቅድሚያ እንዳደረገና በአርሰናል ቤት ውጤታማ እንደሚሆን ያስባል። እንግዲህ ከቡካዮ ሳካ ሮድሪጎና ቪክቶር ዮኮሬስ የአርሰናል የዝውውር እቅድ የሚያስፈቅድ ናቸው። እንግዲህ በማይክል አርቴታ አጥቂ መስመሩን ይመሩልኛል ብሎ የሚያስባቸው ከሳምንት ወደ ሳምንት እንግዲህ አርሰናል ማይክል አርቴታ ደግሞ ውድድር ጨዋታዎች ከመጀመራቸው በፊት ቪክቶሪ ኮሬሲን መጨረስን እያሰቡ ይገኛሉ። ይህ እንግዲህ የሚጠበቅ ነው የሚሆነው። ከአርሰናል የሚወጡ ተጫዋቾችን በሚመለከት አንደኛው ሬሲ ኔልሰንን ይመለከታል። በውሰት በፉላም ያሳለፈው ሬሲ ኔልሰን ፉላሞች ይህንን ተጫዋች ለመውሰድ ይፈልጋሉ፣ ከአርሰናል ጋር ድርድሮችን መክፈት ይፈልጋሉ። እንግዲህ ይህ የሚጠበቅ ነው የሚሆነው። አርሰናልና ፉላም እንግዲህ ፉላም የአርሰናል ሁለተኛ ቡድን ሆኗል። እንግዲህ ግብ ጠባቂው በርንድ ሌኖ ነው እንግዲህ አሌክሲዮ ቢ ስሚዝሮ አሁን ደግሞ ኔልሰን የሚያቀና ከሆነ ወደ አራት ተጫዋቾችን በፉላም የምናይ ላይ ይሆናል። አርሰናሎች በዚህ ተጫዋች ብቻ የሚያውቁ አይደሉም። ፉላሞች ዚቼንኮን ነው የሚፈልጋሉ። ኤሲ ሚላን በደሞዝ ጉዳይ ላይ ትንሽ ተቸግረው ነበር። ነገር ግን በዚቼንኮ ቼንኮ ጉዳይ ላይ ፉላሞች የሚፈልገውን ደሞዝ በመክፈል በቡርን ውስጥ የማጥቃት አማራጩን እንዲያጠናክር ያስባሉ። በዚህ ቼንኮ ጉዳይ ፉላም እንግዲህ ለንደን ውስጥ በመቆየቱ ለዚቼንኮ ምርጥ ውሳኔ ሊሆንለት ይችላል። ያን እንግዲህ የሚያደርጉ ይሆናል ተብሎ ይጠበቃል። ሌላኛው መረጃችን የሚሆነው እንግዲህ ወደ አድማቻችን ሀቶን በሚመለከት ኤጀንቱ ለንደን ተገኝቶ የዚህ ተጫዋችን ሁኔታ በሚገባ አይቷል። አርሰናል የቀረበለትን ሁኔታ አይቷል ሰው የሚያደንቀው ጁሊያን ቲምበር በሚገባ ላርሰናል እንዲፈርም እየገፋው ይገኛል። ይህ ዝውውር እንግዲህ የመሳካት እድሉ ሰፊ እየሆነ መጥቷል። አቶ እንግዲህ በእኔ እይታ በዓለም ላይ ካሉ ምርጥ ታዳጊ ተከላካዮች ውስጥ አንዱ ነው። ሁጅሰንን የሚያክል ባይሆንም በእንግሊዝ ፕሪሚየር ሊግ በሚቀጥሉት ዓመታቶች ውስጥ ማደግ የሚችል ነው። አንደኛ የአቶ መምጣት በእኔ እይታ በጣም ብዙ ቦታዎችን ሸፍኖ መጫወት መቻሉ ተመራጭ ያደርገዋል። የግራ መስመሩን የመሀል ተከላካይነቱን ሽፋን መስጠት የሚችል ነው። ከዛ ውጭ ላርሰናል በተለይ ለትልልቆቹ ለነ ገብርኤል ማጋሬስ ረፍትን የሰጥ ይሆናል። የግራ መስመሩን መሸፈን የሚችል ነው። በአጠቃላይ በሁለቱም ቦታዎች መሰለፉ ቀኝ የመሀል ተከላካይነት ራሱ መጫወት የሚችል ነው። ለአርሰናል በጣም ወሳኝ የሆነ ዝውውር ነው የሚሆነው አርሰናሎች በድርድሩ ከአያክስ ጋር ብዙ የሚቸገሩ አሁንም ከአያክስ ጋር ጥሩ ግንኙነቶች እንዳላቸው መድፈኞቹ ይታወቃል። ሌላኛው አርሰናልና ማድዌኬ እንግዲህ አሁንም ስማቸው እየተያዘ ነው የሚገኘው የአርሰናልና የቸልሲ እንግዲህ የዋጋ ጉዳይ ግን መስማማት አልቻሉ አርሰናል እንግዲህ ሀምሳ ሚሊዮን ፓውንድ የማቅረብ ፍላጎት የለውም። እስከ 35 ሚሊዮን ፓውንድ ይህን ተጫዋች ማዘዋወርን ያስባሉ። ድርድሮቹ እየተጠበቁ ነው የሚገኙት። ነገር ግን ገና የመጀመሪያ እንቅስቃሴዎች ላይ እንዳሉ ልብልትው ይጠበቃል። ፋቢዮ ቬራን የሚመለከተው የፖርቶ እንግዲህ ተጫዋች ከክለቦች ዓለም ዋንጫ ተሰናብቷል። ወደ አርሰናል በቅድመ ውድድር ጨዋታዎች የሚመለስ ይሆናል። የሚፈልገው ክለብ ካለ አርሰናል ትክክለኛ ዋጋ የሚያገኝ ከሆነ ተጫዋቹን ለመለጋጭ ያስባሉ። ነገር ግን ድርድሮቹ የሚጠበቁ ነው የሚሆኑት። በዚህ ተጫዋች ጉዳይ አርሰናሎች ወደ ዝውውር ገብተው ትክክለኛ ተጫዋች የማያገኙ ከሆነ ፋቢዮ ቪዬራን የማቆየት ሁሉ ፍላጎት አላቸው። እንግዲህ ይህ የሚጠበቅ ነው የሚሆነው። ሌላኛው ውድ አድማጮቻችን፣ የቀድሞ የአርሰናል የታዳጊ ቡድን ማዕከል ውጤት የሆነው ቹቢ አክፖ ስለ አርሰናል አሁንም የአርሰናል ደጋፊ እንደሆነ ስለ ቪክቶር ዮከሬስ እና ሴስኮ አስተያየት ሰጥቶ ነበር ከኔ ጋ ሴስኮ እንግዲህ በሚዲስ ቦሮና በኮንቨርት ሲቲ ሆነው ሁለቱም በኮከብ ጎል አግቢነት ተፎካከሮ ነበር። አፎም ነበር ኮከብ ጎል አግቢው ነው የጨረሰው። ነገር ግን በጣም ዲማንዲንግ የሆነ በጨወቱ ረገድ ለአርሰናል የሚመጥን ትክክለኛው አጥቂ ቪክቶር ዮኮሬስ ነው የሚል አስተያየቱን ሰጥቷል። በእኔ እይታ፣ ለእኔ የአርሰናል ደጋፊ ነኝና፣ ሮድሪጎ፣ ዮኮሬስንና ሳካን በአጥቂ መስመር ላይ ካየሁ የአርሰናል የዝውውር መስኮት ከአስሮ አስር ሰጥዋለሁ በማለት ይህንን አስተያየቱን ሰጥቷል። እንግዲህ የብዙዎቹ አርሰናል ደጋፊዎች ህልም ወይም ደግሞ እውን እንዲሆንላቸው የሚፈልጉት ይህ እንደሆነ የምታውቁት ነው። ረድማቻችን ይህ ስፖርት ነው። ላይክ ሼር ኮሜንት ሰብስክራይብ ማድረጋችሁን አትርሱ።